ሐረግ ድራማ በክፍል 112 ላይ ቤዛ በና ኦድ ተስፋ ቆርጣለች። ሄዋን ፖሊስ ሆና እየሰለለቻት እንደነበረ እዚያ ሷ ግን ያንን ሳታ ሄዋንን በፍለጋ ማስታወቂያ እየሰራች እየፈለገቻት እንዳለ ነበረ ሄዋን ፖሊስ እንደነበረችና ትክክለኛ በጓደኝነት እንዳልቀረበቻት ከሰማች በኋላ ሁሉም ሰው እያስመሰለ ነው የሚቀርበኝ፣ ለጥቅም ነው የሚቀርበኝ። ስለዚህ ና ኦድም ከጎኔ እንድትርቅ እፈልጋለሁ በማለት አሁን ላይ ና ኦድን ሲደውልላት አታውራም ቴክስት ትመልስም። ቤዛ ሌላ ሰው ሆናበታለች እና እውር ደግሞ ቤዛን ሳያይ መዋልና ማደር ስለማይችል በጣም አዝኖና ተክዞ ቤዛን ፍለጋ ወደ ቤቷ መንከራተቱን ተያይዞታል። እንግዲህ በሯ ላይ ቆመው እየጠበቃት ነበረ። ቤዛም እንግዲህ ናታንን ለመጠየቅ ከበሯ ስትወጣ ናኦድን ያገኘችው ናኦድም እንግዲህ በሰላም እንድታናግረው ና እባክሽ አንድ ጊዜ ብቻ አናግሬ ሌላ ነገር አልፈልግም እያላት ነበረ። ቤዛ ግን ማናገር አልፈልግም፣ ላይህም አልፈልግም፣ አጠገቤ እንዳትደርስ እንዳትከታተለኝ፣ ማነህ ምንድነህ ከኔ ምን ፈልገ ነው እየቀረብከኝ ያለኸው በማለት ጥያቄ በጥያቄ አፋጣው ነበር የሄደችው። ናኦድም እንግዲህ ተስፋ ቆርጦ ወደ ቤቱ ተመልሷል። ወደ ምትሄጅበት ቦታ እኔ ያደርሰሻለሁ ሲላት እሷም እንግዲህ ራይድን እንደጠራች እና በራይድ መሄድ እንደምትፈልግ እሱ ደግሞ ሊያደርሳት እንደማትፈልግ ነግረው ነበር ይሄ ነገር ለናኦድ በጣም አሳዝኖታል ሌላኛዋ ሉሊት ናት ሉሊት እንግዲህ ምግብ ሰራርታ ወደ ናታን ናታንን ለመጠየቅ ወደ ፖሊስ ጣቢያ ሄዳ ነበረ እሷ እንግዲህ ፈልጋ ም ይሁን ሳትፈልግ ፈልግ እንግዲህ ናታን እስከዛሬ ያልሰማውን አንድ ሚስጥር ነበር የነገረችው ይሄ ምስጢር እንግዲህ እጽዮን መታሰሯን ናታ ከማታን እስከዛሬ አልሰማም ነበር። ቢኒያሙም ሆነ ቤዛ መስማት ስለሌለበት መናገር ስላልፈለጉ እሷም አትንገሯት ስላለች አልነገሩትም ነበር። ነገር ግን ሉሊት ሳታስበው እንግዲህ በወሬ መሀል ነበረ፣ ጽዮን ጋር ደርሼ ነው የመጣሁት፣ መጀመሪያ ጽዮንን አስጠርቻት ነበር ስትለው፣ ናታንም ድንግጥ ብሎ ምን ምንድን ነው ምትየው? ጽዮን የት ናት? የታገኝሻት ይላት። እንግዲህ አይ እስከዛሬ አልሰማም እንዴ? ጽዮን እኮ ታስራለች። የታሰረችውም ደግሞ አቤልን ወግታው ነው በማለት እንግዲህ ናታንን ክቡ የሚያደርግ ዜና ነበር የነገረችው። ናታንም ይሄን ነገር ሲሰማ በጽዮን መታሰር ሳይሆን የተናደደው በቤዛና ና በቢንያ ለምን ሳይነግሩት እንደቀሩ ይህን ትልቅ ነገር ለምን መደበቅ እንደፈለጉ በአእምሮ ውስጥ እየተመላለሰ ነበረ። ጽዮን እንግዲህ ሉሊት ነግራው እንደተመለሰች ነበረ። ቤዛ ደግሞ ናታንን ለመጠየቅ ወደ ፖሊስ ጣቢያ ሄደችው። ናታንም እንግዲህ ንዴት ውስጥ ስለነበረ ቤዛ ለመጠየቅ እሱን ስትሄድ፣ እንግዲህ በንዴት ነበረ በንዴት ነበር እያያት ነበር የነበረው እሷም እንግዲህ ለምን እንደተናደደና ምን ሆኖ እንደው እንደዚህ የተቆጣው ስትጠይቀው ለምንድን ነው እንደዚህ ሳትነግሪኝ የቀረሽ መጀመሪያ ባልሰማ ጽዮን ደህና ናት ወይ ለምን አብራ አልመጣችም የሚል ጥያቄ ነበር ያቀረበላት ቤዛም እንግዲህ ነገሮች እንደባብቃ ተደብቂያት ነው የመጣው አላየችኝም መታ መታዚጋ እንድትጨነቅ አልፈለግኩም በማለት ነበር የመለሰችለት እሱም እንግዲህ ይህን መልስ በመመለሷ በጣም ስለተናደደ ለምን ዋሽሽኝ ለምን ደበቅሽኝ? እስከ መቼ ነው የምትደብቅኝ? በማለት እንግዲህ ቤዛ ላይ በጣም ጮሆባታል። ናታንም እንደዚህ ስለ ጮሆባት ቤዛ በጣም አዝናና ተክዛ ወደ ቤቷ ተመልሳ በጣም እያለቀሰች ነበረ። ሁሌ ለምንድን ነው ሁሉም በሁሉም ጥፋት እኔ የመወቀሰው? ኤፍራታ ብትታመም እኔ ነው የመወቀሰው። ጽዮን ብትታሰርም እኔ ለምን ይወቅሰኛል በማለት ቤዛ እንግዲህ ከራሷ ጋር እየተመካከለች ነበረ። ከዚህ በኋላ ለማንም ለምንም አልጨናነቅም እያለች እንግዲህ ከራሷ ጋር እያወራች ነበረ። በመሀል እንግዲህ ሉሌትን ጠርታት እንግዲህ ለምን ይህን ነገር እንደነገረችው አንቺ ወረኛ እስከ መቼ ነው ወሬ እያመላለስ የምትኖሪው? ለምን አትተይንም ይህን ነገር ካላሳረፍ ካላሳረፍሽ እዚህ ቤት መንቀሬን ማስወጣ ይሰትላል። ሉሊትም በይ እስኪ እስኪ አድረጊው እስኪ፣ ወንድ ከሆንሽ ከዚህ ቤት አስወጪኝ ብላት ነበረ። ሉሊት ተነበረ ሉሊት አሁንም በጽዮን ነው እያስፈራራች ያለቻት ቤዛን። ከዚህ በኋላ ግን በእጅ ትጠፊ ያለሽ ብታርፊ ይሻልሻል የሚል ማስጠንቀቂያ ነበር ለሉሊት የሰጠቻት። ሉሊትም እንግዲህ ኃይኗ አላፍጠጣ፣ ወንድ ከሆንሽ አድርጊው የሚል መልስ ነበር እየመለሰችላት። በሌላ በኩል ኤፍራታናት ኤፍራታ እንግዲህ አቤልን ገንዘብ ገንዘብ ልስጥህና ጽዮንን አስፈታልኝ የሚል ጥያቄ አቅርባለት ነበር። ምን ያክል ገንዘብ ትሰጭኛለሽ እያላት ነበር። እሷም የፈለግከውን ያክል ገንዘብ ልሰጥህ እችላለሁ፣ ነገር ግን ጽዮንን ክሱን አንሳና አስፈታት ስትለው፣ እሱ ግን አቤል ከኤፍራታ ሳይሆን ገንዘብ መቀበል የፈለገው ከቤዛ ነበረ። ኤፍራታን እንግዲህ እሺ ካላት በኋላ ኤፍራታና ገነት ናታንን ለመጠየቅ ወደ ፖሊስ ጣቢያ ሲሄዱለት ስልክ ደውሎ ቤዛን እንግዲህ እንደ እኛም እንደምንም እያወራት ነበረ። መጀመሪያ በሰላም አላወራችውም ነበር። ምን ፈልገህና ለምን እንደደወልክ ንገረኝ ስትለው አቤል ነኝ ለሆነ ጉዳይ ፈልጌሽ ነው በማለት ነበረ ቤዛን ሊያወራት የፈለገው። ሶ ምን እንደፈለገህና ለምን እንደደወልላት ስትጠይቀው ጽዮንን እንደሚያስፈታት ነገር ግን የሚፈልገውን ያክል ገንዘብ እንድትሰጠው ነበር የጠየቃት። ሶ ገንዘቡን መጠንም ነግሯት ለመስጠት ስትስማማ በመሀል ግን ጸብ ተፈጠረ። እንደ ፍቅር ብቻ የሆነ የሆነ ቃላ ሲወረውር ከአቤል ጋር ተጣሉና አቤልን ተጠራጥረው እንደውም አልፈልግም ብላ ስልኩን ነበር የዘጋችበት፣ ማለት ነው። አቤል ይሄ ነገር ቢያናድደውም ከዚህ በኋላ ግን ከኤፍራታም ከቤዛም ገንዘብ መቀበል የፈለገው ይመስለኛል። ኤፍራታና ገነት እንግዲህ ናታን ለመጠየቅ ወደ ፖሊስ ጣቢያ ሄደው ነበረ። ነገር ግን ናታን ቤዛ ባደረገችው ነገር ኑር ሉሊትም በነገረችው ጽዮን መታሰሯን ስለሰማ ማንንም ማግኘት እንደማይፈልግ ነበር የነገራቸው እነሱ ሄደው ናሳንን ሲያስጠሉት ናሳን ግን ማንንም ማግኘት እንደማይፈልግና ከተረጋጋ በኋላ እሷን ማግኘት እንደሚፈልግ ነበር የነገራት። ፍራታም እንግዲህ ናታንን ሳታገኘው ነገር ግን ጽዮንን አግኝታት ከጽዮን ጋር አንዳንድ ነገሮችን አውርታ ናታንን እንዳላገኘችውና እሷን ስላገኘቻት ደግሞ ደስ እንዳላት የሆነ ሚስጥርም ልትነግራት እንደፈለገች ከዛ በኋላ ነበር ገነትን የምታውሪያት ነገር ካለ አውሪያት፣ ካላወራሻት ግን ወደዛ ብትሆኝልን ና፣ እኔና ጽዮን ለብቻችን የምናወራው ነገር አለ ነበር ያለች። ምን ልታወራት አስባ ነው? ምን ልትነግራት ነበረ በመጨረሻው ማሻም እንግዲህ ለጽዮን ደስ የሚል ዜና አለኝ ነበር ያለቻት። ምንድን ነው ብላ ጽዮን ይህን ነገር ለመስማት ስትጓጓ ነበረ። ሰዓት አልቋል ተመለሽ የተባለችው ጽዮን ጽዮን ይህን ነገር ሳትነግራት በመሄዷ ኤፍራታ በጣም ቢያናድዳትም ነገር ግን በሌላ ቀን እንደምት እንደምትነግራት ቃል ገብታላታለች። ይሄ ደስ የሚል ዜና ምን ይሆናል ብላችሁ ታስባላችሁ? ይህንን እንግዲህ በቀጣይ ክፍል የምናየው ነው የሚሆነው ማለት ነው። ጽዮን ኤፍራታ እና ገነት እንግዲህ ጽዮንን ጠይቀው ከተመለሱ በኋላ ኤፍራታ ሐኪም ቤት ሄዳ ውስጥ አንገቷን ልታስፈታ እንደሆነ እና ልትታከም እንደሆነ ለገነት አሳምናት። ስለዚህ ወደ ሐኪም ቤት ልሄድ ስለሆነ አንቺ ሂጅና ዳግምን አይተሽ ነይ ነበር ያለቻት። ገነትም እንግዲህ አብሬሽ ልሂድ፣ ወደ ፖሊስ ጣቢያ አብሬሽ ወደ ሕክምና ቦታ ብትላትም ኤፍራታ ግን ገነት አብራት እንድትገባ ስላልፈለገች ሂጅና ዳግምን አይተሽ ሆነይ እኔ ብቻዬን መሄድ እችላለሁ ብላት ነበር። ገነት እሺ ብላ መንገድ ስትጀምር ነበረ ሲሆን ወደ ሐኪም ቤት ሳይሆን ወደ ፖሊስ ጣቢያ ስትሄድ ነበር ያየቻት ኤፍራታን ገነት። ሶ ገነት ይሄ ነገር ደግሞ ስላደናገጣት ህክምና ቦታ ሄዳለሁ ብላ እንዴት ፖሊስ ጣቢያ ትሄዳለች? በማለት ነበር እንግዲህ ኋላ ለኋላ ገነት እየተከተለቻት ይሄደች። ሶ ኤፍራታን ገነት ፖሊስ ጣቢያ ስትሄድ ትደርስባታለች ወይስ ደግሞ ምን ሊፈጠር ይችላል? ኤፍራታ መንገድ ቀይራ ክህነትን የምጠፋት ይመስላቸዋል ምን ሊፈጠር ይችላል ገምቱ እፍራታ እንግዲህ ወደ ፖሊስ ጣቢያ እየሄደች ያለች ወደ ፖሊሱ ጠይቃ ደውላ የሆነ ሰው እንደምትፈልግ እና ያ ሰው ከመጣ መቼ መምጣት እንዳለባት ንገሬን ብላው ስለነበረ የሆነ ሰው ልታገኝ ነው። ኤፍራታ እንግዲህ ወደ ፖሊስ ጣቢያ ሄደችው። ይህ ሰው ማን ሊሆን ይችላል? ምን ሊፈጠር ይችላል? ኤፍራታስ ያቀደችው ፕላኗና እቅዷ ምን ይሆናል? ይህንን እንግዲህ በቀጣይ ክፍል የምናየሆነ የሚሆነው እስከዛው ድረስ ባይ ባይ እወዳችኋለሁ።